ሰላሙ አሌይኩም ወረህመቱላሂ ወበረካቱ እንደምን አላችሁ? ዛሬ በአዲስ ውሎ ብቅ ብያለሁ። እንግዲህ እንዳያችሁት በጣም በጧት ነው የተነሳሁት 11 ከሀያ ምናምን አካባቢ ነበረ። ከዛ በኋላ ፈጅረን ሰገድኩኝና ቀጥሳ ለልጅ ምሳ ለመቋጠር ፓስታና ቂጣ ፍርፍር ሰራሁላት እዚህ ጋ እሷም ተነሳችና የቤት ስራዋን እየሰራች ነበረ። ከዛ በኋላ ምሳቃዋን ከዛ የምሳ ቋን ቋጠርኩላት። በነገራችን ላይ ሄ ዱቄት 250 ብር ነው የገዛሁት። በጣም አሪፍ ነው፣ እንደ ፋፋ ዱቄት ነው። ዞሮ የፋፋ ዱቄት ነው። ግን በተለይ ምግብ ለማይበሉ ልጆች እኔ የመጀመሪያዋ ልጅ ብዙ ምግብ አደፍርምና ነጭ ዱቄት ከሰራላት በጣም ትወደዋለች። እንሰራራንና ምሳ ቋጥረንላት ቤቱ ይህን ይመስላል፣ እንግዲህ ሳይጸዳ በፊት። ከዛ በኋላ ቁርሳችንን እኛም እንሰራራን ገንፎ በተልባ እንግዲህ እንደምትወዱ ሰዎች እስኪ ቪዲዮውን ላይክ አድርጉ ቁርስ በላን እና አስማዬ በዚህ መልኩ ትምህርት ቤት ሄደች ከዛ እኔ አልቀረጽኩትም እንጂ ወደ ከተማ ሄድኩኝ ጤፍ መግዛት ነበረብኝ ዛሬ ጤፍ መግዛት ነበረብኝ በነገራችን ላይ ጤፍ ዋጋ ኩንታሉ አንደኛው ጤፍ 12500 አለ 12000 ብር አለ 11500 አለ በቆሎ ደግሞ ሦስት ሺህ ስምንት መቶ ብር አለ። ማሽላ 6000 ብር ነው። እንግዲህ አባያን እያሳየኋችሁ ነበረ መጋዘን ነው የሄድኩት። በነገራችን ላይ ግን በጣም ዱቄት መስየን ነው የመጣሁት። ከእዛ ቤታችን እንዲያስተካከልን ከተመለ ቤታችንን እንግዲህ በዚህ መልኩ አጸዳዳን አጸዳድታን የጠበቀችኝ እህት የሆነች የምታግዘኝ ልጅ አለ። በዚህ አጋጣሚ በጣም ነው መወዳት በጣም ነው ማመሰግናት ወላሂ፣ ያለ ኸይሩን ነገር ሁሉ ይምረጥላት አለ ይውደዳት። እኔም በጣም እወዳታለሁኝ። እና ከዛ በኋላ ዝሁርን እዚህ ጋር ሰገርኩና ምሳ ሰራራን እዚህ ጋር ፓስታ ነበር የሰራ ነው። ሰላጣ አርጎ ነበረን። ያው ልጅ ሲኖራችሁ ብርጭቆ ይቀርና እንዲህ በኒክል ትጠጣላችሁ። ከወጣ አይመለስም ብርጭቆ ሳይሰበር እና እንደዛ ነው። ከዛ ምሳ ከበላን በኋላ ቀጥታ ወደ ቡና ሄድን። ቀላል አርገን ነበር ነበረ። እንደ ማንኛውም ኖርማል ቀን ነው። ቡናችንን እየጠጣን ዝጋኔ እና ነቢሃ እየተጨዋወትን ነበር። ሆድ ሆዳችንን እያወራን ነበረ። ከዛ ቡናችንን ጠጣንና ማሽላ እንደነገርኳችሁ ኩንታል ስድስት ሺህ ብር ነው። እኔ ለኩንታል ጤፍ ገዝቼ ነበር እሱን የምቀላቅለው አስር ጣሳ ማሽላ ገዛሁና እናንተም፣ በነገራችን ላይ እንዲህ ብታደርጉት አሪፍ ነው። አብሽ ደግሞ ሩብ ኪሎ ብጨምሩበት በጣም አሪፍ ነው። ከዛ እሱን እንግዲህ ቆሻሻውን ቆይታውታላችሁ። እዚህ ጋር ማሽላውን ቡና ከጠጣን ከጨረስን በኋላ ማሽላውን አጥበን እዚህ አስጥተነው ነው። እንዲህ ስታዩት ያው አሁን ላይ ጽድት ብሏል፣ ግን ሲታጠብ የወጣው ቆሻሻ ልነግራችሁ አልችልም። እንዲያው ማሽላ ቢታጠብ አጥባችሁ እንትን ብትሉት ብታስበጩት አሪፍ ነው። እንደምታዩት ነው እንግዲህ ስናጥበው ይሄንን ይመስላል። በጣም ቆሻሻ ነበር በባልዲ ከዛ ከዛ አድርገን በቃ ብቻ በጣም ቆሻሻ ነው፣ ወላይ ነው የምላችሁ እንደምታዩት። ከዛ ይሄን ከጨራረስን በኋላ እንግዲህ ግቢያችንን ምናምን ከሰዓት ነው ይሄ ጠራረግንና ኮሜንት ላይ ቤትሽን አሳይን እያላችሁ ነበር። ያው ውስጡን ብዙ ጊዜ አይታችሁታል እንዳልደገግምባችሁ እንዳትሰለችው እንዳትሰለችሁ ብዬ ነው። እና ወጪውን እያሳይኋችሁ አንዳንድ ነገር ልበላችሁ ብዬ ነው። በነገራችን ላይ ይሄ አሁን እች የምታዋት እያያችኋት ያላችኋት አዲስ ቤት ናት ሽንት ቤት እና ሻወር የሚመጠጥ ሽንት ቤት ውስጥ አለ ኩሽና አለ እኔ ከመጣሁት ጀምሮ ያው ጥቅምት መጨረሻ አካባቢ ነው የመጣሁት ያን ያክል ዝናብ የለም ዝናብ ይፈልጋል ሽንት ቤቱ ምናምን ለማሰራት እ ፊት ለፊት ጊዜያዊ ሽንት ቤት ሁለት ሜትር ምሼ ለጊዜው ደግሞ ሰርቪሶቹን በሙሉ ስለተከራዩ ያው ሽንት ቤት ግድ ስለሆነ እንደዛ እያደረግን ነው። ምን ልላችሁ ፈልጌ ነው እየኖርን መስራት ይቀላል ማለት አሁን ብዙዎቻችን ቤታችን ተሰርቶ ኒንቻ ቃሟልተን አልተን ሁላ በቃ ሽንት ቤት ኩሽና ሁሉ ነገር አስጨርሰን የማንመጣ ልጆች አለን እና ያው እዛው አረብ ቤት የምንገዘገዝ ልጆች አለን እና ቤታችሁን ለራሱ እኔ አሁን ቤቱ አንዳንድ ነገር ይቀረዋል። ማለት ማለቅ ያለበት ነገር አለ። እንደምታዩት ይሄ አሁን የምታዩት ኩሽና፣ ሽንት ቤትና ሻወር ነው። ቆንጆ አድርጌ ነው ያሰራኋት፣ ግን ውሃ ትላለች ዞሮ፣ ለግርፍ ለምናምን፣ ለሽንት ቤት ሻወር ምናምን ለመስራት ውሃ ስለሚል ነው። ሽንት ቤቱንም ሲሰራ አሳያችኋለሁ ተምሶ በሲኖ ጎማ ነው እንዲመጠጥ እንትን ያለው እንዴት እንደሆነ አሳያችኋለሁኝ። አሁን ግን ልጆችም እንዳይገቡ ማለት ውስጥ ስለለባበሰ ላይታይ ይችላል። እንሻአላ አላህ ካለ ክረምቱን ስለምናስጨርሰው ያኔ ሁሉን ነገር አሳያችኋለሁኝ። እና እንግዲህ ሚዋ ትምህርት ቤትን እያያችሁት ነው። በነገራችን ላይ ሶስት ደቂቃ ምናምን ነው ከሚዋ ትምህርት ቤት የኔ ቤት በጣም ቅርብ ነው። እዚህኛ ቤት አካባቢም አልሀምድሊላህ እንግዲህ ሚያዎች ይህን ቪዲዮ የምታው ልጆች መስጅድ አለ ሚዋ በጣም ደስ ይላል። በቅርብ መስጅድ አለ። ያው ይሄ መስጅድ ይሄ አሁን የምታዩት ደግሞ ፉርቃን መስጅድ ነው። ሁላችሁም ታቁታላችሁ ብዬ አስባለሁ። ይሄ በማዶ ነው፣ ትንሽ ራቅ ይለናል። ስለዚህ አሁን ሚዋ መስጅድ ተሰርተዋል። ቢስቲማ በዚህ ሁኔታ እያደገች ነው። በጠራራ ስለቀረጽኩት ነው ቪዲዮ ያን ያክል ያልጠራው እንጂ እውነት ለመናገር እና ደግሞ ድርቅም እየሆነ ነው። አሁን ያው ዛሬ ግንቦት አስራ ሶስት ነው። እንግዲህ ያው ግንቦትና ሰኔ የታወቀ ነው። ለዛ ነው እንጂ አልሀምድሊላህ ሀገራችንን ለውጥ ላይ ናት። ሶ ምልላችሁ ፈልጌ ነው እየኖርን መስራትና እየሞትን መስራት በጣም ይለያያል። ማለት በተለይ ሴት እህቶቼ በጣም ብዙ ዓመት የቆያችሁ ቤታችሁን አስተካክላችሁ ግን ደግሞ በቃ ወይ ኑሮ ውድ ነው ብላችሁ ወይ ይሄ ቤት ይሄ ይቀረዋል ብላችሁ የምትቀሩ። አሁን የእኔ ቤት እንደምታዩት የሚቀር ነገር አለው። ግን በቃ ካኖረ ከገረፋችሁ ምናምን ዋና ዋና የሚባሉ ነገሮችን ከጨረሳችሁ ብትመጡ እዚህም እየሰራችሁ ማሰራት ይቻላል። እዚህ ያለ ሰው ለራሱ እየገነባ ነው ሁላ። ተውት የጭቃ ቤትንና ማለት ነው። ስለዚህ እዚህም መስራት ይቻላል። ልበላችሁ ብዬ ነው። ዛሬ እንግዲህ ውጪ ይሄንን ይመስላል። ሰርቪሶቹ ሶስት ክፍል ናቸው ተከራይተዋል። በአጠቃላይ ቤቱ ስድስት ክፍል ነው። የቀረውን እኛ የኖርንበት ነው። አልሀምድሊላህ ይህንን ይመስላል። እንሻላ እንግዲህ በቀጣይ ቪዲዮ እንገናኛለን። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ይጠብቃለሁ። እንሻላ እንግዲህ ሁላችሁም ደግሞ ለሀገር አብቅቷችሁ ቤተሰብ ልጆቻችሁ ጋር በሰላም ያገ- እና እንሻላ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። በየላችሁበት ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ